ሰላም ጤና ይስጥልን፣ የተከበራችሁ አድማጮች እንኳን ለ1446ኛው የኢደል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን እላለሁ። የዘንድሮውን የአረፋ በዓል አረፋን በስልጤ በሙጎ ተራራ ላይ ተገኝተን እያከበርን እንገኛለን። በምዕራብ ወዘርነት በርበሬ ወረዳ የምትገኘ የሙጎ ተራራ በዓለምም በሀገር አቀፍም ለቱሪስትነት ለማስመዝገብ ትግል ጥረት እየተደረገ ይገኛል። ለዓለም አቀፉ እንዲሁም ለሀገር አቀፍ ለቱሪስት መስህብ ለማስመዝገብ ጥረት እየተደረገበት በሚገኝበት የምጎ ተራራ ምዳጃ ላይ ሆነን አረፋን እያከበርን እንገኛለን። በስልጤ ኤፍ ኤም 92.6 በስፍራው ተገኝቶ የአረፋ በዓል ምክንያት በማድረግ ምን እንደሚመስል የዳሰሰበትን ፕሮግራም ወደ እናንተ ለማቅረብ እዛው ተገኝተናል ማለት ነው። የተለያዩ ባህላዊ ምግቦች እንዲሁም የተለያዩ እንግዶች ተገኝተው በዓሉን እያከበርን እንገኛለን። በተለያዩ የሀገራችን ክፍል የመጡ እንግዶችም በየቤታቸው ከእንግዶቹ እያከበሩ ይገኛሉ። እኛም አረፋን በሙጎ በምዳቻ አካባቢ እያከበርን እንገኛለን። አተካናን፣ አረፋ ክትፎን፣ እንዲሁም የጎመን ክትፎንና የተለያየ የምግብ አይነትን እየበላን እየተቋደሰን እያከበርን እንገኛለን። እናንተም በያላችሁበት የ 1446 ኛው የኢደል አድሃ አረፋ በዓል በሰላም አደረሳችሁ አደረሰን። በየቤታችሁ በየቦታችሁ ሆናችሁ የምታቀርቡት መልካም የአረፋ በዓል እንመኛለን። መልካም ቆይታ አረፋ በዓለም አቀፍ የሚገኙ ሙስሊሙ ማህበረሰብ የሚያከብረው ትልቅ በዓል መሆኑ የእስልምና እምነት መረጃ ያመለክታል። በስልጤ ማህበረሰብ ዘንድ ለየት ባለ መልኩ የሚ የሚከበር ትልቅ በዓል መሆኑ የሚታወቅ ነው። በየዓመቱም እንደ ዞን ከሃይማኖታዊ እምነት ባሻገርም እንደ ባህልም በደመቀ ሁኔታ ይከበራል። በዘንድሮውም በሙጎ ተራራ በደመቀ ሁኔታ ተከብሯል። ሰላም ጤና ስጥልን፣ የተከበራቸው አድማጮች እንኳን ለ1446ኛው አረፋ በዓል አደረሳችሁ እያልኩ የ1446ኛው የኢደል አድሀ አረፋ በዓል በሙጎ ተራራ ሲከበር ተገኝተን ያዘጋጀነው ዝግጅት ወደ እናንተ ለማቅረብ ወደድን። እስከ ፕሮግራማችን ፍጻሜ አብራችሁን እንድቆዩ የአክብሮት ግብራችን ነው። አኗር ሀይርዲን ነኝ። የአረፋ በዓል በሙጎ ተራራ ሲከበር የእንኳን ደህና መጣችሁ መልእክት ያስተላለፉት የምዕራብ አዘርነት በርበሬ ወረዳ ዋና አስተዳዳሪ አቶ ራህመቶ ሽኩራላም የአረፋ በዓል ሲከበር ሁሉም የስራ ድርሻ ያለው ሲሆን ኃላፊነቱን በመወጣት በደመቀ ሁኔታ እንደሚከበር ተናግረዋል። አረፋ በመላ ዓለም የሚኖሩ የእስልምና እምነት ተከታዮች የሚያከብሩት በዓል ነው። በዓሉ የሰዓታት መርዘምና ማጠር ካልሆነ በስተቀር በመላ ዓለም በተመሳሳይ ቀን ይከበራል። ለበዓሉ የሚደረጉ ዝግጅቶች ድባቦችና ድምቀቶች በሀገራት መካከል ከአካባቢ አካባቢ ልዩነቶች ሊኖሩ ይችላሉ። የአረፋ በዓልን በልዩ ድምቀት እና ውበት ከሚያከብሩ አካባቢዎች የሲልጤ ዞን ዋምራ ባዘነት በርበሪ ወረዳ አንድ ነት ለበዓሉ ወራቶች ሲቀሩ ጀምረው በሴቶችና በወንዶች በኩል ጠንከር ያሉ ዝግጅቶች ይጀመራሉ። እንጨት መፍለጥ፣ ግቢ ማጠር፣ ማስዋብ፣ ለእርድ የሚሆኑ ሰንጋዎች የማዘጋጀት የወንዶች ኃላፊነት ተደርጎ ይወሰዳል። ለአረፋ የሚሆን ልዩ ቆጮ የማዘጋጀት ቅቤ፣ ለአተካኖ የመሆኑ ቡላ፣ እንዲሁም ቤትን በቀለም የማስዋብ፣ ግቢ የማጽዳት የሴቶች በትኩረት የሚንቀሳቀሱባቸው የስራ ዘርፎች ተደርገው ይወሰዳሉ። ሌላው ለአረፋ በዓል ልዩ ድምቀትና ጥልቅ የሆነ የደስታ ስሜት የሚፈጥረው ልጆች ወላጆቻቸውን ለመጠየቅ ከየአካባቢ ተሰባስበው በዓሉን ለማክበር መምጣታቸው ነው። እዚህ አካባቢ በተለየ መልኩ ከሁሉም መቅጣጫ ሁሉም አካባቢ ያሉ ልጆች ወላጆቻቸውን ለመጠየቅ ለመዘየር ይመጣሉ። ያ የተለየ ስሜትና ደስታን ይፈጥራል በወላጆችም በልጆችም ዘንድ ማለት ነው። የዘንድሮ አረፋ በዓልን ለየት የሚያደርገው ደግሞ እነዚህ ነገሮች ሁሉ ተደማምረው ታሪካዊ በሆነው የምጎ ተራራ ወይም ዳቻ የሚከበር መሆኑ ነው። ምጎ ተራራ የክልላችን የከፍታሻኛ ብቻ ሳይሆን እንደምትመለከቱት ጥቅጥቅ ያለ ደንና ጥብቅ የሆነ ደንም ጭምር ነው። ዓለም በሙቀት መጨመር እየተቸገረች በምትገኝበት በዚህ ዘመን ላይ በምጎ ተራራ ላይ ለሰው ልጆች ሚዛኑን ያጠበቀ ተስማሚ የሆነ አየር ያለበት ነው። ቅድም እንዳያችሁት አሁንም እንደምትመለከቱት በጣም ተስማሚ የሆነ አየር የሚገኝበት አካባቢ ነው። እኔ ከምናገረው በላይ ሁላችሁም ተንፈሳችሁ አይታችሁታል። ደኑንም፣ ሌሎች ነገሮችን ተዛውራችሁ አይታችሁታል። እዚህ አካባቢ ሆነን አጠቃላይ ማዕከላዊ ኢትዮጵያን ጨምሮ በርካታ የኦሮሚያ ክልልን ዙሪያዎች መመልከት ይቻላል። ጉሙ ካልሆነ በስተቀር ብዙ ቦታዎችን ይሄ ቦታ ይሄ ነው ብሎ መናገር በሚቻልበት ደረጃ ማየት መመልከት የሚቻልበት ሁኔታ ነው ያለው ማለት ነው። ሙጎ ተራራ በመስህብነት ለማስመዝገብ ከዞን ባለድርሻ አካላት ጋር ብርቱ ጥረት እየተደረገ መሆኑንም አስተዳዳሪው ገልጿል። የስልጤ ዞን ባህልና ቱሪዝም መምሪያ ኃላፊ ዶክተር ይርዳው ናስር አረፋ በዓል ሲከበር አንድነታችን የሚያጠናክር ባህላችንና የቱሪስት መስህቦቻችን ለማስተዋወቅ እንደሚረዳም ይናገራሉ። ይሄ ባህል በስልጤ ማህበረሰብ በጣም ልዩ ትኩረት ከሚሰጣቸው ባህሎች አንዱ ነው። ከዚህም ባሻገር የተለያዩ ክንዋኔዎች የሚከናወንበት ነው። ከእነዚህ ክንዋኔዎች አንዱ ሴቶች ለብቻቸው የሚያደርጉት ሰፊ የሆነ እንቅስቃሴ ያላቸው ናቸው። አንደኛው ይሄ አረፋ ከመድረሱ በፊት ከአንድ ወር ቀደም ብለው የውጆ ስርዓት የቅቤ የመቆጠብ ስርዓትን የሚሰሩበት ይህን አደራ ተበላሽቶ ደግሞ የተሻለ ነገር ቅመሞችን የሚያዘጋጁበት ወጣት ልጃገረዶች ደግሞ ቤት የሚቀቡበት የአባብየው እያሉ የጨፈሩ የሚቀቡበት ልጅ አባቱን እናቱን የሚዘይርበት የተለያዩ የስልጤ ባህላዊ ምግቦች ደግሞ የሚዘጋጁበት ፕሮግራም ነው። ስለዚህ በዚህ ባህል ሁሉም የስልጤ ማህበረሰብ ድሃውም ሀብታሙም የተለያዩ ቦታዎች የሚኖሩ የስልጤ ተወላጆች ወደ አገር ቤት ገብተው ዝያራ የሚያደርጉበት ከዝያራ ባሻገር ደግሞ ትዳርም ሊይዘው ሊወጡ የሚችሉበት ሁኔታ ያለበት ነው። አስፈላጊ መሆኖ ከተገኘ ደግሞ የማህበረሰባቸውን ችግር አይተው በልማቱ የሚሳተፉበት ሲመለሱ ደግሞ ኢትዮጵያን ወደ ማበልጸግ ደረጃ የሚንቀሳቀሱበት ባህል ነው። በየአመቱ የሚከናወን ሂደት ነው ያለው። ስለዚህ እነዚህን ክንዋኔዎች መነሻ አድርገን በክልል ባህልና ቱሪዝም በስልጤ የማይደሰስ ቅርስነት መመዝገብ አለበት ብለን ጥናታዊ ጽሑፍ አድርገን በቅርብ ጊዜ ያስመዘገብን መሆኑን በዚያው አጋጣሚ ልገልጽላቸው ይወዳለሁ። በስልጤ ማህበረሰብ የሚከናወኑ የማይዳሰሱ ቅርሶች ያሉበት በመሆኑ በቀጣይ አንዱ የስልጤን የአገር ሽማግሌ ስርዓትን አሁን የምናከብረውን የአረፋ ባህልን፣ የመተባበር የስልጤ ባህልን እና ሌሎችም ባህሎች በዩኔስኮ በቅርስነት እንዲመዘገብ አብክረን እየሰራንና እየተከታተልን ያለን በመሆኑ ልንገልጽ እንወዳለን። በዕለቱም በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ባህል ቱሪዝም ቢሮ ምክትል ኃላፊ እና የቱሪዝም ዘርፍ ኃላፊ አቶ ኖሪ ከድር ቱሪዝም ለአንድ ሀገር ያለው ፋይዳ የጎላ በመሆኑ ለዘርፉ ትኩረት ሰጥተን መስራት እንደሚያስፈልግ አሳስበዋል። ክቡራትና ክቡራን እንኳን ለ1446ኛው የኢዳላዳሀ አረፋ በዓል ቋም በሰላም መደረስን እያልኩ የተሰማኝን ሴና በክልሉ ባህልና ቱሪዝም ቢሮ ስም ለመግለሱ ወዳ ነው። ማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ የክልሉ የሚገኙ የቱሪዝም መስህሮች እንዲለዩ፣ እንዲለሙ፣ እንዲጠኑ የሚያስችሉ በርካታ ስራዎችን ከእነዚህ ውስጥም አንዱ በዛሬው ዕለት የምናከብረው የአረፋ በዓል በተለይ የቱሪዝም ዘርፉ በሀላል ቱሪዝም ዘርፍ እንዲጠና በማስቻል የቱሪዝም መስህብ ሆኖ የተገቢውን ቦታ እንዲያገኝ የሚያስችሉ ስራዎችን እየሰራ ነው። የምንገኘው የአረፋ በዓል በርካታ ከቱሪዝም አንጻር በርካታ ለቱሪዝም መስህብነት ብንጠቀመው አረፋን ለቱሪስቶች ወደዚያ አካባቢ እንዲመጡ ከሚያስችሉ በርካታ ጠቀሜታዎች አንጻር በተለይ ደግሞ በስልጤ ዞን አረፋ የተለየ ትርጉም ያለው በዓል ከመሆኑ ጋር ተያይዞ ለቱሪዝም መስህብነት እንቃቅም እንዳለው ማየት ይቻላል። የአረፋ ባህልን በመጠቀሙ በርካታ ጠቀሜታዎችን ማግኘት የሚቻልበት እድል እንዳለ እንዲሁም የተለያዩ መስተጋብሮችን መፍታት በሚያስችል ደረጃ ላይ እንደሚኖር በተለይ ደግሞ የሌሎች በሆቴል እና ሬስቶራንቶች እነዚህን በእርግጥ የስልጤ ባህላዊ ምግቦች በዓለም አቀፍ ደረጃ የዓለም አቀፍ ሆቴሎች ደረጃ ሜኑ ሆነው መቅረብ የሚያስችሉ ስራዎች ከዚህ ቀደም ከቱሪዝም አሰልጠኛ ኢንስቲትዩት ጋር ሁሉም የስልጤ ዞን የሚገኙ የስልጤ ምግቦች በዓለም አቀፍ ሆቴሎች ደረጃ መቅረብ የሚችሉበት ስራ ተጠናቋል። ይሄ ተጠናቀ ሰነድ ተዘጋጅቶ የተጠናቀቀ ስለሆነ ይሄ ምቹ ሁኔታ መጠቀም እንችላለን። ስለዚህ አረፋን የቱሪዝም መስህብ በተለይ ደግሞ በስልጤ ዞን ለሀላል ቱሪዝም እምቅ አቅም እንዳለው በጥናት የተረጋገጠ ስለሆነ ማህበሩን የማህበረሰቡን እሴት ባከበረ መልኩ እነዚህን የባህላዊ ተፈጥሯዊ መስህቦችን የመጎብኘት ስራ ተጠናክሮ መቀጠል መቻል አለበት። የሙጎ ተራራን በሀገር አቀፍ ደረጃ በመስህብ ስፍራ ለማስመዝገብ ብርቱ ጥረት የተደረገ መሆኑን ያነሱት ኃላፊው፣ እንደ ስልጤ ዞን የሐረ ሸይጣን የመስህብ ስፍራን በሀገር ደረጃ በቱሪስት መስህብ ለማስመዝገብ በሚደረገው ጥረት የዲዛይን ስራው ተጠናቆ ወደ ስራ እንደሚገቡ ይገልጻሉ። ከዛ ባሻገር የማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ የስልጤ ዞን ተፈጥሯዊ መስህቦች ከሆኑት ውስጥ በቀባት ከተማ አስተዳደር የሚገኘው የሀረሽጥን በእንዲለማ ከተለዩ በክልሉ ከተለያዩ የቱሪዝም መስህቦች አንዱ ሆኖ የዲዛይን ስራ ተጠናቋል። በቅርብ በዞን ደረጃ ይፋ እናደርጋለን ማለት ነው። ቱሪዝም የቱሪስቶች መስህብነት ብቻ ሳይሆን እንግዲህ ከዚህ ቀደም ዋና የዞኑ ዋና አስተዳደሪያችን እንዳሉት ማለፊያ ሳይሆን ማረፊያ እንዲሆን የሚያስችል ስራ ደግሞ በደንብ ተቀናጅቶ መስራት ይፈልጋል ማለት ነው። ከዛ ባሻገር የቱሪዝም መስህቦች መልማት ይጠበቅባቸዋል። በርካታ የቱሪዝም መስህብ አለ። አሁን የምንገኝበት የሙጎ ተራራን ጨምሮ ሀይቆች፣ ተራራዎች፣ ፏፏቴዎች፣ ወንዞች የሚገኙበት ዞን ነው። ስለዚህ እነዚህን የቱሪዝም መስህቦች ትኩረት ሰጥተን እናልማ፣ በዞኑ የቱሪዝም እንቅስቃሴ ላይ ገንቢ አስተዋጽኦ ማበረከት እንችላለን። ስለዚህ በዚህ አጋጣሚ ባለሀብቶች በዚህ ቱሪዝም መስህቦች ላይ ትኩረት አድርገው ቢሰሩ፣ እንዲሁም የማልማት ስራው ጎን ለጎን ከመንግስት ጋር ፐብሊክ ፕራይቬት ፓርትነርሽፕ በሚሆን አግባብ እየሰራን ከሄድን መንግስት ሁሉንም የልማት ስራዎች ሰርቶ ተደራሽ ማድረግ አይችልም። ስለዚህ ሁሉም የህብረተሰብ ክፍል እነዚህን የቱሪዝም መስህቦች ከመጠበቅ ጀምሮ እንዲለሙና የኢኮኖሚ ተጠቃሚነት እንዲረጋገጥ የሚያስችሉ ስራዎችን በቅንጅት መስራት ይፈልጋል። ስለዚህ እንደ ከዚህ ቀደሙ ሁሉ የማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ በስልጤ ዞን የሚሰሩ በባህል በቱሪዝም ዘርፍ የሚሰሩ ስራዎችን በጋራ እና በቅንጅት በቅርበት እየደገፍን፣ እያጠናከርን እንደምንቀጥል በዚህ አጋጣሚ ለመግለጽ ወዳለው ከነበራቸው አድማጮች የ1446ኛውን የአረፋ በዓል ሙጎ ተራራ ተገኝተን ያሰናዳነው መሰናዶ ይህን ይመስል ነበር። በድጋሚም ለ1446ኛው አረፋ በዓል በሰላም አደረሳችሁ መልካም በዓል እያልኩ የዛሬውን መሰናዶ በዚህ ቋጨን። አኗር ሄረዲን ነበርኩ።